ሰላም ውድ የዩትዩብ ቻናላችን ተከታታዮች እንደ ምን ቆያችሁ? በዛሬው የመጽሐፍ ቅዱስ ጥናታችን ክፍል በጌታችን በተራራው ስብከት ውስጥ ከሚገኙት እጅግ ወሳኝ ትምህርቶች አንዱን ይዘን ቀርበናል። ይኸውም የማቴዎስ ወንጌል ምዕራፍ ስድስት ነው። በዚህ ምዕራፍ ውስጥ ኢየሱስ ስለ እውነተኛ አምልኮ፣ ስለ ልግስና፣ ስለ ጸሎትና ስለ ጾም ያለንን አመለካከት እንድንመረምር ያስተምረናል። ልባችንን ከገንዘብና ከዓለማዊ ጭንቀቶች እንዴት ነጻ አድርገን በእግዚአብሔር ላይ ሙሉ በሙሉ መታመን እንደምንችል የሚያሳዩ ጥልቅ የሕይወት መመሪያዎችን እናገኛለን። አብራችሁም ቆዩ። ኢየሱስ ምዕራፉን የሚጀምረው ስለ ምጽዋት በማስተማር ነው። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ ይላል። ዋናው ቁም ነገር መልካም ሥራችን የሰዎችን ጭብጨባ ለማግኘት ሳይሆን ከልብ የመነጨና በስውር ለሚያይ አባታችን ክብር መሆን እንዳለበት ነው። ግብዞች በሰው ፊት ለመከበር ሲሉ ምጽዋት ሲሰጡ መለከት እንደሚያስነፉ ይጠቅስና ዋጋቸውን ተቀብለዋል በማለት ድርጊታቸው ምድራዊ ሽልማት ብቻ እንዳለው ያስረዳል። እኛ ግን በስውር ስንሰጥ በስውር የሚያየው አባታችን በግልጥ እንደሚከፍልን ይነግረናል። ይህ መርህ ለጸሎትም ይሠራል። ለሰው ለመታየት ብለው በጎዳናና በምኩራብ ማዕዘን ቆመው መጸለይን የሚወዱትን ከመምሰል ይልቅ ወደ እልፍኛችን ገብተን በራችንን ዘግተን በስውር ላለው አባታችን እንድንጸልይ ያሳስበናል። በመቀጠልም ኢየሱስ እንዴት መጸለይ እንዳለብን ተግባራዊ ምሳሌ ይሰጠናል። ይኸውም ዛሬ ሁላችንም የምናውቀው አባታችን ሆይ ጸሎት ነው። ይህ ጸሎት የአምልኮ፣ የእግዚአብሔር ፈቃድ እንዲሆን የመመኘት፣ የዕለት ፍላጎትን የመጠየቅ፣ የይቅርታና ከፈተና የመጠበቅ ፍጹም ምሳሌ ነው። በተለይ ስለ ይቅርታ ሲናገር እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን በማለት የይቅርታን አስፈላጊነት ያጎላል። ለሌሎች ይቅር ካላልን የሰማዩ አባታችንም ይቅር እንደማይለን በማስጠንቀቅ ይቅር ባይ ልብ የእውነተኛ መንፈሳዊነት መገለጫ መሆኑን ያስተምራል። በተመሳሳይ ስለ ጾም ሲያስተምርም ለሰው እንደ ጦመኛ ለመታየት ፊታችንን ከማጥፋት ይልቅ ራሳችንን ታጥበንና ተቀብተን በስውር ላለው አባታችን እንድንጾም ይመክረናል። ከዚህ በመቀጠል ኢየሱስ የትኩረታችንን አቅጣጫ ከምድራዊ ነገር ወደ ሰማያዊ ነገር እንድናዞር ይመክረናል። ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ በምድር ላይ መዝገብ አትሰብስቡ ይላል። በምድር ላይ የምናከማቸው ሀብቶች ጊዜያዊና ጠፊ ናቸው። ይልቁንም ዘላለማዊ ዋጋ ወዳለው ሰማያዊ መዝገብ ልናተኩር ይገባል። ምክንያቱም መዝገብ ባለበት ልብ ደግሞ በዚያ ይሆናልና፣ ልባችንና ገንዘባችን የተሳሰሩ ናቸው። ስለዚህ ለሁለት ጌቶች መገዛት የሚቻለው ማንም የለም በማለት ለእግዚአብሔርና ለገንዘብ በአንድ ጊዜ መገዛት እንደማንችል በግልጽ ያስቀምጣል። አንዱን ስንወድ ሌላውን እንጠላለን። ምርጫው የእኛ ነው። ልባችንን ለእግዚአብሔር ወይስ ለገንዘብ እንሰጣለን? በመጨረሻም ኢየሱስ ስለ ጭንቀት ያለውን ታላቅ ትምህርት ያስተምረናል። ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ በማለት ያረጋጋናል። የሰማይ ወፎችንና የሜዳ አበቦችን እንደ ምሳሌ ይጠቅሳል። እግዚአብሔር እነዚህን ፍጥረታት እንዲህ የሚንከባከብ ከሆነ ከእነርሱ እጅግ የምንበልጠውን እኛንም እንዴት አይንከባከበንም? ጭንቀት በሕይወታችን ላይ ምንም ነገር አይጨምርም። ይልቁንም ቅድሚያ ልንሰጠው የሚገባንን ነገር ያስተምረናል። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ትኩረታችን በእግዚአብሔር ላይ ሲሆን የሚያስፈልገንን ሁሉ እርሱ ያሟላልናል። ስለዚህ ለነጋ አትጨነቁ። የእግዚአብሔርን መንግሥት ዛሬ ፈልጉ፣ እርሱም የቀረውን ይንከባከባል። ስለ ተከታተላችሁም ከልብ እናመሰግናለን። የዛሬው ትምህርት እንደ ባረካችሁ ተስፋ እናደርጋለን። ይህ ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ለጓደኞቻችሁ ሼር በማድረግ የእግዚአብሔርን ቃል አብረን እናዳርስ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።